ኦርቶዶክሳውያኖች ሃይማኖታችን ወይም ደግሞ ሀገራችን ብለን ስንሟገት ብዙ ተቃውሞ ይደርስብናል አይደል ያንን ለማስረዳት ይመስለኛል በደንብ የምናየው ይሆናል እኔ እንደ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ እና በራሴም ግንዛቤ ፈተና የሚበዛብን ለምንድን ነው ለምንድን ነው ለዲያብሎስ እጅ አልሰጠች ለምንድን ነው ግን በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ እምነቷ ላይም ጭምር ሃይማኖቱ ላይ በጣም ብዙ ችግር የሚደርሰው ወይም ደግሞ ስንጾም፣ ስንጸልይ ወደ እግዚአብሔር ስንጠጋ የበለጠውኑ አደጋ ችግር የሚደርስብን ለምንድን ነው? እስኪ ለምንድን ነው? መምህር ስሙር አላመራውን በደንብ አድርገን እንሰማቸዋለን። ትክክለኛውን መልስም ደግሞ ይነግሩናል። በእነዚህ ሁለት ቪዲዮች ላይ ፍትሃዊ ነገር እየሆነ ነው ብላችሁ ታምናላችሁ? በፍጹም አናምንም። ሙሉ ቪዲዮን አሳያችኋለሁ። ነገር ግን አንዱ አባራሪ፣ አንዱ ተባራሪ ሆነው ነው ያሉት። ምን ያክል አባራሪው እንደባለገ እና ምን ያክል ተባራሪው ደግሞ ጨዋ እንደሆነ አሳያችኋለሁ። ሰላም ጤናን ፍቅርንና በረከትን አንድ ላይ አድርጎ ይስጥልን። የተባረካችሁ፣ የተቀደሳችሁ፣ የተወደዳችሁ ክቡራን ቤተሰቦቼ እንዴት ሰንበታችሁልኛል? እንደምንሰነበታችሁ፣ ቸሩ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ይህ ግዕዝ ሚዲያ ነው፣ ወደ እናንተ ሁልጊዜ አስተማሪና መካሪ እንዲሁም ደግሞ ገሳጭ ወቅታዊ የሆኑ መርሃግብሮችን እያዘገጃጀው ይላችሁ የምቀርብበት ቻናሌ ነው። ታዲያ ይህ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ነው የመጣው፣ ሰብስክራይብ የምትባል በተን አለች፣ እሷን ትነኳት አላችሁ። አድማዊ ተመልካቾች ሁልጊዜ የምትመለከቱኝ ደግሞ የላይክ በተኗን እየነካችሁ እነዛን እነዛን የሚቃወሙንን እነዛን አንጀታቸው ርር የሚለውን የእኛን ቪዲዮ ሲያዩ ፊታችንን ሲመለከቱ ስለ ክርስቶስ ስንናገር ስለ እውነት ስናወራ አስተምሯቸው፣ ወደ ቤተ ክርስቲያን እንዲመለስ ላይክ የምትለዋን በተንኩ ላይክ ጎበዞች። ስለዚህ አጠር ያለች ቪዲዮን ይዤላችሁ የመጣሁት፣ የትም መሄድ አይቻልም። ባላችሁበት አረፍ አረፍ ብላችሁ እነዚህን መርሃ ግብሮች እንድትከታተሉ በአክብሮት ጋብዛችኋለሁኝ። እንቀጥል። ክርስቶስ ዓርብ ዕለት ቆስሎ ነበረ። በነገራችን ላይ ጌታችን ከመሰቀሉ በፊት የተገረፈው ይበልጣል እና በመገረፉ ምክንያት ዓርብ ዕለት የሚያየው ሰው የሚያየው አጥንትና ስጋ ነበረ። መስቀል ላይ የሚያየው ከሁሉም በጣም የሚገርማችሁ ጌታችን ተገርፎ ሁለት ጊዜ ልብሱን ገፈውታል። ከተገረፈ በኋላ ሁለቴ ልብሱን ተገፉ። ምን ማለት ነው? ሲገረፍ ሰውነቱ ይቆስላል፣ አይደል? ይቆስላል። በዚያ ቁስል ላይ ልብስ ያለብሱታል። የቆሰለ ሰውነት ላይ ልብስ ሲለበስ ምንድን ነው የሚሆን? ይጣበቃል። ከዛ ልብሱን መልሰው ምን ይሉታል ይገፉታል፣ ድጋሚ ይነጩታል ማለት ነው። ለሁለት ጊዜ ለሶስት ጊዜ የሾህ አክሊል ደፍተውበታል። እያንዳንዱን ስቃይ ደግሞ ሚገርማችሁ አይሁድ ማን ነው ሮማውያን፣ ሰው ሲሰቅሉ ምንም ቢሆን ትንሽ ሰባዊነት ስላላቸው መጠጥ ያጠጡታል። ሊሰቅሉት፣ ልክ ሊቸነክሩት፣ ሚስማር ሊያስገቡበት ሲሉ ያጠጡታል ወይን ጠጅ። ምን እንዳይሆን ነው እንዳይሰማው ክርስቶስ። ጠጅ ሊያጠጡት ሲሉ ተፋው ነው የሚለው ስለኛ የሚቀበለውን መከራ መቀነስ አልፈልግም። እያንዳንዷን ህመም ታሟል። ከራስ ፀጉሩ እስከ ግር ጥፍሩ ህዋሳቱ ሁሉ ስለ ሁላችን ቆስሏል። በእርሱ ቁስል እኛ ተፈወስን። ጌታ ሆይ፣ አይሁዳ ማትያ

ሰበት የሄዋን ስተታብ ለሞት ቸሩ አባት ክርስቲያኖች፣ ይህ አምላካችን ነው። እንግዲህ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በእውነት ስለ እኛ ስለ ሰዎች ሲል ስጋውን ቆርሶ አጥንቱን ከስክሶ ደሙን አፍስሶ ቤዛ ሆኖን አሁን እኔና እናንተ እንኳን በነፃነት እንድንነጋገር ያደረገ አምላክ ነው። እንግዲህ ሙስሊሞች እንዲህ ይናገራሉ። እግዚአብሔር ልቦና ይስጧቸው እንላለን። ኢየሱስ ክርስቶስን ታፍሩበታላችሁ፣ ትሸማቀቁበታላችሁ። እንግዲህ ታፍሩበታላችሁ ነው እያሉን ያሉት። በዚህ ልክ ግን የሞተልን ነው የሞተልን ብቻ አይደለም በዚህ ልክ ታፍሩበታላችሁ ላሉት ሰዎች እንኳን የሞተላቸው ነው። ምክንያቱም የሚያደርጉትን አያውቁምና ይቅርበላቸው አደል ያለው በሰዓቱ እንኳን እጁን እየቸነከሩት። ስለዚህ የማናፍርበት አምላክ ነው ያለን፣ ያውም የጌቶች ጌታ የንጉሶች ንጉስ። አምላክንን ብለው የሚያስቡ አምላኮቻቸው በቃ አምላካቸው እግዚአብሔር። የእኛ አምላክ እንዲህ ነው፣ በእውነት ሞቶልናል

እምን ሞት መቼ ነው? አሁን በሉ እንጂ አቤት፣ እና ቢመጣው ምን ይደረግ? እስቲ ሥጋው ደግሞ ያልተቀበላችሁ አውጡ አውጡ፣ ቀኝ እጃችሁ አሁን ቢመጣስ፣ መድኃኒዓለም ጥርግ ቢያደርገን፣ መልሱ ምንድን ነው እስቲ? ሞትን ማሰብ ይገባል። የሞት ነገ የለውም። ተፈራርማችኋል፣ እንዲ ውል ወስዳችኋል። ጉዳዩን የምንመጣው የዛሬ አስር ዓመት ስለሆነ እንደኛ ገሌ ብሎ ምስክር አላችሁ? የመዳን ቀን ዛሬ ነው። ከዛሬም አሁን ነው። የምትታረቁትን ዛሬ ታረቁ። የምትመልሱትን ዛሬ መልሱ። ትመለሱ እንደሆነ ዛሬ እንመለስ። ዛሬኑ ይቅር እንበል። ዛሬኑ እንታረቅ። ነውራችንን እንተው። ንስሐ አባታችንን ሂደን እንፈልግ። እንታረቅ። ለሥጋው ደሙ እንዘጋጅ። ክርስቲያን የሆነ ሁሉ የክርስቶስ አካል ነው። ልጅም ትልቅም ሁላችንም ለሥጋው ደሙ መዘጋጀት አለብን። መስራት አለብን። ይህን ያደረግን እንደሆነ የሰራዊት ጌታ እግዚአብሔር በመጣ ጊዜ አያስፈራንም ለሙሽርነት እንጂ ለፍዳ አይመጣብንምና ለሰርግ እንጂ ለልቅሶ አይመጣብንምና ለማልበስ እንጂ ለማራቆት አይመጣም። ስለዚህ ሙሽራችን ኢየሱስ ክርስቶስ ይመጣል። እኛ ልብሳችንን አጥበን ተዘጋጅተን መጠበቅ ይገባናል። ለዚህ ሐሳብ አንድቱ ነው። ቅዱስን ጦስ እንዲህ አለ፣ ሰው በኀጢአት ለመውደቅ የኀጢአት የገደል አፋፍ ላይ በቆመ ጊዜ፣ በዚያ ቅጽበት ሞቱን ቢያስብ ከኀጢአቱ ወዲያው መውጣት ይችላል ብሏል። ሰማችሁ? አሁንስ እያሰባችሁ ነው። እንኳን ዋላ። ስለዚህ ሞታችን ማሰብ አለብን። እኔ እኮ ምን መሰላችሁ የሚገርመኝ በእውነት እንዴት ሁልጊዜ ስለሚናገሩት ነገር አንተነህ ብለው ስሜን መጥራት እስኪቀራቸው ድረስ እንዴት ይነግሩኛል። ቆይ በጣም የሚገርም እኮ ነው። ሁላችሁም ጋር እንደዚህ ከሆነ እስኪ ኮሜንት ላይ ያስቀምጡልኝ፣ እሺ። በእውነት አባ ገብረ ኪዳንን እግዚአብሔር ቃለ ሕይወት ያሰማልን፣ በእድሜ በጸጋ ጠብቆ እንደው ረዥም ጊዜ ያቆይልን። በዚህ ክፉ ጊዜ እንዲህ አይነት አባቶችን እየሰጠ እግዚአብሔር እንደሚመክረን እንደሚገስጸን ሁላችን እያየን ነው እና በጣም ደስ የሚል ነው አይደል? እግዚአብሔር ይመስገን። ታዲያ እግዚአብሔር መምጫው መቼ ነው? የንስሐ ጊዜ መቼ ነው? አሁን ነው እያሉን ነው። እንቀጥል እኔ እንደ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ እና በራሴም ግንዛቤ ፈተና የሚበዛብን ለምንድን ነው ለምንድን ነው? ለዲያብሎስ እጅ ያልሰጠች ተቋም ናት። ቅድም እንዳልኩ ጾሙን ወርሳለች ቅድስት ቤተክርስቲያን፣ ዝም ብለው የክርስቶስን ትምህርቱን ብቻ አይደለም፣ ጾሙን ወርሳለች፣ ገዳሙን፣ ቆሮንቶስን ወርሳለች። ገዳም አለን፣ ጾም አለን፣ ጸሎት አለን። እና ክርስቶስን የፈተነ ሰይጣን፣ ለክርስቶስ ያልተበገረ ሰይጣን የክርስቶስ የሆነቿን ቤተክርስቲያን እንዴት ይተዋታል? በገንዘብ ሊፈትናት ይችላል። በፖለቲካ ዘመን በሚያመጣው የትኛውም ፈተና ሊፈትናት ይችላል። አልተፈተነችም ማለት ግን ወድቃለች ማለት ነው። በነገራችን ላይ የትኛውም ግርግርና ጩኸት ሲሰማ ብታይ ቤተክርስቲያን ውስጥ እጅ አልሰጠች ቤተክርስቲያን ስለሆነች ነው። ጸጥ ካለ ግን ሞታል ማለት ነው። ቅድም ያለው ነው፣ ከሞተ ወታደር ጋር ማንም ሰራዊት ትግል አይገጥምም፣ አይዋጋም። ስለዚህ በተለያየ መንገድ አንዳንድ ጊዜ በአገልጋዮቿ ትልልቅ በምንላቸው አባቶቿ መሪዎቿ ቤተክርስቲያን ልትፈተን ትችላለች ከሰማይ ጀምሮ ያመጣው ፈተና ዋና የመላእክት አለቃ አይደል ፈተና የሆነው የመላእክት ነገድ የሰማያዊያን ቤተክርስቲያን የፈተናት እኮ አለቃውን ዋናው ዛሬም ድረስ እኛ እኛ ብቻ አይደለም እንደዚህ ዝም ብለን እንዲሁ መድረክ ላይ ውርውር የምንል መምህራን ብቻ ወይም አገልጋዮች ብቻ አይደለም ትልልቅ የምንላቸው ሰዎች ሊስቱ ይችላሉ የማይሳሳቱ አይደሉም ይሄንን ፈተና እየተቀበለች ያለችው ግን ከዓለም ጋር ስለማትሄድ ነው። በቃ ጾሙን ወርሳለች፣ ጸሎቱን ወርሳለች። ቆሮንቶሳዊት ቤተ ክርስቲያን ላይ ፈተና ግድ ቆሮንቶስ ላይ ቆመህ ቆሮንቶስን ወርሰህ ክርስቶስን ጾም ጸሎቱን ወርሰህ ፈተና ከኔ ይራቅ ማለት አችልም። ከኔ ጋር ከሆናችሁ አደል ስትከተሉኝ፣ መስቀሌን ተሸክማችሁ ይሆን አደል። ይህ ማለት ኦርቶዶክሳዊ ስትሆኑ እግዚአብሔራዊ ቀጥተኛ ትሆናላችሁ። ያኔ ፈተና አለባቸው። ቆንጆ አድርገው ነው መምህር ስሙር አላምረው በደንብ አርገው የነገሩንና ቃለ ሕይወት ያሰማልን አይደል? ፈተና የምንፈተነው ስለምንድን ነው? ሆነን ስለተገኘን ከሚፈትኑን ሰዎች ውጭ ስለሆነን ሰማያዊት የሆነችዋን መንግሥተ ሰማያት እንኳን የፈተናት ዲያብሎስ ነው። ስለዚህ በሃይማኖቷ ውስጥ ያሉ አባቶች እንኳን ሊፈትኗት የሚችሉበት ሃይማኖት ናት ማለት ነው። ስለዚህ ቀጥተኛና እውነተኛ የሆነች ሃይማኖትን እግዚአብሔር ስለሰጠን በእውነት በጣም አድርገን እናመሰግናለን። እስኪ እንቀጥል። በዚህ አጋጣሚ ሰሞኑን ያው ሲዋከብ ሲወራ ምናምን ምናምን የነበረ ወሬ ስለነበረ በእፎይ ዙሪያ አንድ ልጅ ቆንጆ አድርጎ ሁለት ነገሮችን ያነጻጸረበትን እኔ በእነዚህ ሁለት ልጆች ላይ ፍትሃዊ ነገር እየሆነ ነው ብላችሁ ታምናላችሁ? ይህንም ቪዲዮ የህግ አካላት የኦርቶዶክስም የእስልምና እምነት ተከታዮችም ሁኑ ለሀቅ ግን ለእውነት የቆማችሁ በደንብ አዳምጡ፣ በደንብ ማለት ነው። ይሄ እፎይ ይባላል፣ ይሄ አስረስ ይባላል። ይሄ የኦርቶዶክስ እምነት ተከታይ፣ ይሄ የእስልምና እምነት ተከታይ። በተለይ ከዚህ ከእፎይ ጋር በተገናኘ የእስልምና እምነት ተከታይ ወገኖቻችን ነቢያችንን ነካ በጣም የምንወዳቸውን የምናከብራቸውን ምንሳሳላቸውን ነቢይ ክብር ነካ ብላችሁ ያው እየደረሰበት ያለውን ነገር ሁላችን የምናውቀው ነው። በተቃራኒው ደግሞ እዚህ ጋር አስረስ ይባላል የእስልምና እምነት ተከታይ ነው። ከዚህ ልጅ ጋር በተገናኘ ደግሞ የክርስትና እምነት ተከታዮች አምላካችንን ሰደበብን ብለው እየጮሁ ነው። እዚህ ጋ ነብያቸውን፣ እዚህ ጋ ደግሞ አምላካቸውን። ከዚህ ካደረጉት ነገር አንጻር ደግሞ ምንድን ነው እየደረሰባቸው ያለው ነገር ካልን፣ በጣም ስላሳዘነኝ ነው ይህን ቪዲዮ የሰራሁት። የእፎይን በተመለከተ ህግ ጉዳዩን እንደያዘ ከሀገር እንዳይወጣ እንደታገደ በእስልምና እምነት ተከታዮች እንኳ እፎይን ለጠቆመ ያለበትን ላሳየ እስከ 400 ሺህ ብር ሽልማት እንዳለው እየታወጀ ነው ምን አድርጎ የእስልምና እምነት ተከታዮችን ነቢይ ክብር ነካ ተብሎ ይሄ ደግሞ በጣም የሚገርሞ በሰላም እየኖረ ነው ምን አድርጎ የክርስትና እምነት ተከታዮችን በቢሊዮን የሚቆጠሩ የክርስትና እምነት ተከታዮችን በቢሊዮን ያልኩት ኢየሱስ ክርስቶስ በአምላክነት የሁሉ ገዢ ፈጣሪ ተብሎ የሚመለከው በኦርቶዶክስ ተዋህዶ እምነት ብቻ ስላልሆነ ነው። በፕሮቴስታንት እምነት በካቶሊክ እምነት አምላክ ተብሎ የሚመለክ በእነዚህ ሶስት ቤተ እምነቶች ውስጥ ባሉት የእምነት ተከታዮች በቢሊዮን የሚቆጠሩ የእምነት ተከታዮች አምላክ ተብሎ የሚመለክ የማይደራደሩበት አምላካቸው ነው። ይህንን አምላክ እንዲህ ብሎ ሰደበ። በደንብ አዳምጡ። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በጣም ነው የሚቀፈው። እና የህግ አካላት እፎይን የእስልምና እምነት ተከታዮችን ነቢ ክብር ነክታል ብላችሁ ከሀገር እንዳይወጣ አግዳችሁ ክትትል እያደረጋችሁበት ያላችሁ የህግ አካላት እዚህ ጋ ያለውንስ አስረስ የሚባለውን የእስልምና እምነት ተከታይ በአንድ ቤተ እምነት ብቻ ሳይሆን በሶስት ቤተ እምነቶች በአምላክነት ደረጃ የሚመለክን ፈጣሪ እንደዚህ የሰደበውን ለምን ዝም አላችሁ ነው እኔ ጥያቀኝ ነቢይን የሰደበውን እያሳደዳችሁ አምላክን የሰደበውን ለምን ዝም አላችሁ ነው ለንጽጽር እንኳ ቢቀርብ እፎ የሰደበ ወይም አንቋሸሸ የተባለው የእነሱን ነብይ ነው ይሄ ግን አምላካችንን ነው የተሳደበው ህግ የሚቆመው ለእውነት እስከሆነ ድረስ ለይቶ የሚያሳድድበት ምንም ምክንያት የለም። ስለዚህ ይህንን ጉዳይ ፌር እንድታረጉልን እንጠይቃለን። ምናልባት ይህ ጥያቄ ከኔ አንደበት ይውጣ እንጂ የመላው የክርስትና እምነት ተከታዮች ጥያቄ እንደሆነ ህግ እንዲያቅልን እንፈልጋለን። እስከ መጨረሻው አንፋተውም። እስከ መጨረሻው ይህንን ቪዲዮ ሼር እና ሪፖስት አድርጋችሁ አድርሱልኝ። አመሰግናለሁ። እውነትም እኮ ነው አይደለ ብዙ ጊዜ ማንኛውም ሰው ተነስቶ የሚጨፈልቀው ኦርቶዶክስ ተዋህዶ ቤተክርስቲያን ነው ምክንያቱም ቀጥተኛና እውነተኛ ስለሆነች ነው ባለፈው እንደመጀመሪያው ቪዲዮ እኮ መምህር ስሙር አላምረው እንደተናገሩት በቃ ያም ተነስቶ የሚቦርቅባት ያም ተነስቶ የሚናገርባት ቀጥተኛና እውነተኛ የሆነች ሃይማኖት ስለሆነች ነው ይገርማል አንድ አፉን የከፈተም ልጅ እንደነበረ እንዲሁ ፎ ይነግሮናል እሱ የሚለን እንስማ ሙጫ ዳባ ዴራ ያደ ls jበ አመንቲን ለፈከናራ ጅቡ ኦርቶዶክሲ ቆፈ ጀዴ ፖስቲሳ ካሴራ መሌ ጀጅሳ የወምዩ ራፈችውን ቀብኑ ይህ ቁመት ብቻ የሆነ ጅላንፎ ልጅ፣ አስተሳሰቡ ግን አጭር የሆነ በዚህ ምድር ላይ በጣም የመጠላው እምነት ቢኖር ኦርቶዶክስ ብቻ ነው ብሏል። ይህን አስተሳሰቡን ጭንቅላት ውስጥ እሱ ብቻ አይደለም የተሸከመው። ብዙ ሚሊየን የሚቆጠሩ እንደዚህ አይነት አስተሳሰብ ተሸክመው ከፍተኛ ጥላቻ በእኛ ላይ እንዳላቸው ሁላችሁም ልታውቁ ይገባል። በቁመቱ ስለታወቀ ያወቀ መስሎት ብዙ እያወራ ነው። የሱ እውቀት የሱ ጭንቅላት ከዶሮ ቂጥ የጠበበ ከዶሮ ጭንቅላት ከፍ ያላለ አስተሳሰቡ በጣም ትንሽ የሆነ ስለሆነ ይሄ ጅላንፎ እንደቁመቱ ምን አለ አስተሳሰቡን ቢያርግ ብለን እንመኛል እንግዲህ ምን ለማለት ነው ይችን ቪዲዮ እንኳን ወደ እናንተ ያመጣሁት፣ እንዴት ነው ሁሉም ሰው ተነስቶ የሚሮጠው እዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው? ነው በሁለት ማሊያ ሲጫወት አይተነዋል ያሉት እሸቱ መለሰ እንኳን እንደዚህ ያለ በጣም ክፉ ንግግሮችን ሲናገር ሰምተናል ተብሏል። እቺ ቅድስት ቤተክርስቲያን መጋቤ ሰናይ ብላ ነው ስም ሰጥተው የነበረ አደለ? እንግዲህ በዚህ ቤተክርስቲያን ውስጥ ሆኖ ነው ክብርን ያገኘው። በዚህ ቤተክርስቲያን ውስጥ ሆኖ ነው ዝናን ሞገስን ምናምን ያገኘውና በዚህ ልክ ቤተክርስቲያንን መዳፈር፣ በዚህ ልክ ቅድስት ቤተክርስቲያንን ባያስቀይማት መልካም ነበረ። እሸቱን አትንኩብኝ፣ እሸቱን አትንኩብኝ አትበለኝ፣ ቤተክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባን ነግረዋል። አታሽቋልጥ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 ዘመድ ያላቸው ብዙ ኦርቶዶክሳውያን አሉ። ይህንን መናገሩ ምን አስፈለገ? ስለዚህ ይሄ ሁሉ ሰው እነዚህ ሁሉ ሰዎች በእሸቱ መለሰ ላይ በዚህ ልክ እየሰሩ ነው። አርፎ መቀመጥን የመሰለ ነገር የለም አደለ። ዝም ብሎ መቀመጥ እኮ ቢያንስ አንዳንድ ጊዜ ከጥፋተኝነትም ነፃ ሊያደርግ ይችላል፣ በዝምታ ብቻ ማለት ነው። ስለዚህ መናገር ማንችለውን ነገር ማለት ማንችለውን ነገር በቃ ዝም ብለን ብናሳልፈው መልካም ነው ለማለት እወዳለሁኝ። ና እንደው ምንድን ነው አለው አለው ሲሏት ነው ጎበዝ ጎበዝ ሲሏት የቄሱን መጽሐፍ አጠበች እንደሚባለው እንዳይሆንብን ስል ነው ይሄንን መልእክት ወደ እናንተ ያስተላለፍኩት። እንግዲህ ቅዱስ ሚካኤል እንኳን አደረሳችሁ፣ ወረሃዊ ክብረ በዓሉ ነው ዛሬ እና ለዚህ ለቅዱስ ሚካኤል እንኳን በሰላም አደረሳችሁ ለማለት እወዳለሁኝ። አባገብረኪ አባ ኩሚስል ንገራቸው። አባ ጳክሚስ ከአንድ ሴት አጋንንት ሰፍረውባት አዩ። አይደል እናንተ አጋንንት ከዚህ ሴት ውጡ አላቸው። ከእሷ ከወጣን አንተ ላይ መተን እንሰፍራለን አሉ። ብቻ ልቀቋት እንጂ ኑ ስፈሩ። አያችሁ እንዴት ድካሟ እንደሚሸክምላት ማለት፣ እኔ ላይ ስፈሩ አለ። ክርስቶስ ከሱም ከእሷም እንዳይኖሩ ማድረግ ይችላል? አይችልም? ይችላል። ግን ለፍቅር ምልክት እሱ ላይ ሲሰፍሩ ዝም አለው። ሰፍሮ ሲሰግድ ሲጸልይ አናት አናቱን በራስ ፍልጠት ይቀጠቅጡታል። ጌታዬ ኢየሱስ ክርስቶስ ሆይ እነዚህን አጋንንት ስለሰጠ ተመስገን ይላል። አንተ አታማርርም? እንዲህ ያሉ አጋንንት እኮ ናቸው እንዴ። ምን ብዬ አማርራለሁ አላቸው። ረዚህ ሰው ጋር ማን ይኖራል? እንሂድ እንሂድ እንሂድ ተባባል። ቆዩ እንጂ ዘመድ ቤት እንደሚቆይዘው ቆይ ጥቂት አላቸው። አንተ ጋር ማን ይኖራል በን ነው፣ ጠፉ። አንደኛ ለዚያች ሰው የከፈለላት ዋጋ፣ ሁለተኛ ደግሞ ያ ሁሉ ደርሶበት ምንድን ነው የሚል የነበረው ተመስገን። አባቶቻችን ጋኔን ተሸክመው ተመስገን ይላሉ። እኛ ደግሞ አንድ ሰው መቻል አቅቶን እኮ እናማርራል? እንዴት ያለ ጠባብ ልብ እንዳለን ይገርማል በእውነቱ ማለት ነው። አባቶቻችን ይሄው እነዚያን ሰራዊት አጋንንት ጦር ተሸክመው ችለው እኮ ነው ኑረው ነው። እናንተ አንድ ሚስትች ብሎ መኖር ያውቃታቸው፣ የከተማው ሰው ማለት እነዚያን ሰራዊት ችለው ኑረው አንድ መሸከም አንድ አመል መሸከም እንዴ! ቅዱስ እንጦርስ እኮ እስክንድሪያ ብቅ ሲል የበረሃው ኮከብ እንጦርስ መጣ፣ እንባረክ እንባረክ ብለው ምመና እንደ ንብ ስፍር አሉበት። እማያምኑት አሕዛብ ሁሉ ሂደው ስፍር አሉበት። ወግዱ አባታችን አታንጨላልቁት አሉ አስተባባሪዎች። ተው ይህ እኮ የክርስቶስ በጎች ድምፅ ነው። እኔ ያጋንን ትን ጩኸት እኳ አንቺ እየኖረ ያለዋል። እንዴት ያለ መከራ ችለው እንደኖረው አባቶቻችን። አልጋህን ተሸክመ ምን በል ይል ነው ወንድምህን ተሸክመ ሂድ ነው። ወንድም ጥሎ ጽድቅ የለም፣ እህት ጥሎ ጽድቅ የለም። ተያይዞ መዳን ነው እንጂ የጥሎ ማለፍ ክርስትና የለም። አልጋህን ተሸክመ ሂድ የእግዚአብሔርን ህግ የቤተ ክርስቲያን ሕግ የቻለንን የቻለችንን የቤተ ክርስቲያንን ፈተና ታግሶ መቀጠል ነው። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣና መጥቶ ሸክማችን አንከባሉ ትንሣኤና ሕይወት ነውና ሕይወትን ሰጥቶ በጸጋ ብርሃን ሸልሞ ሐዩ ዘመላእክትን ሰጥቶ በመንግሥተ ሰማያት በግርማ መንግሥቱ ዘለዓለም ያለ ጨለማ ወደምናበራበት አገር ያገባናል። በሰባት ለእግዚአብሔር ይቆያል። አሜን። እግዚአብሔር ዘላለም ወደማይጨለምበት ወደዛ ክብሩ ያግባን። እግዚአብሔር የተመሰገነውን አባ ገብረ ኪዳንን ቃለ ሕይወት ያሰማለን። እንዲህ በመጨረሻ ቆንጆ አስተማሪ ነገርን ሲነግሩን ደስ ይላል አይደል? ልባችን ርፍ ብሎ ስናርፍ ደስ ይላል ብዬ ስላሰብኩ ነው ያመጣሁላችሁ። ተዘጋጅተው የቀረቡት ቪዲዮዎች የዛሬዎቹ እነዚህን ይመስላሉ። ተምረንበታል አውቃለሁ። ነገር ግን እናንተ ላይ ካላረጋችሁ ስለምን ለምንድን ነው ግን ላይክ ማታደርጉት? እስከዚህ ድረስ አይታችሁ አሁን እንኳን ላይክ አላደረጋችሁ። አረ ላይክ አድርጎ ለምን መሰላችሁ? ላይክ ስታደርጉ እኔን እንደ ማበረታታት ነው ይሁላችሁ። የቴንክዩ ቦክስ አለች አይደለ? እንደውም እኮ ልክ እንደ ቲክቶክ ወይ እንደ ሌላው ፕላትፎርም እኮ መደገፍ ትችላላችሁ። ይሄ ፕሮግራሙን አንዱን ፕሮግራም ስፖንሰር ማድረግ ከሆነ ትችላላችሁ። እንደሱ አድርጉ እንኳን እኮ አላልኩም። ያንን ነገር አብርቼ የላችኋለሁኝ። እንደዛ አድርጉ እንኳን አላልኩም። እኔ እያልኩ ያለሁት ላይክ አድርጉ

ሰብስክራይብ ያላደረጋችሁ ደግሞ ሰዎች ሰብስክራይብ እያደረጋችሁ ብትመለከቱ መልካም ነው፣ ላላዩ ሰዎች ይማሩበታል። ይህ ልጅ መልካም ነገርን ያስተላልፋል ብላችሁ ያመናችሁበት ሰዎች ደግሞ ለሌላ ሰው ሼር ብታደርጉ በጣም ቆንጆ ነው ማለት ነው። ስለዚህ ላይክ አድርጋችሁ እየሰማችሁ ያላችሁ ሰብስክራይብ አድርጋችሁ የምትከታተሉኝ ቤተሰቦቼ በእውነት እጅግ በጣም አድርጌ አመሰግናለሁኝ። ተዘገጃጅቶ የቀረቡት እነዚህን ይመስሉ ነበር። ዳግም እስከምንገናኝ ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን እንዲሁም ደግሞ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ባ በሀገር በውጭ በአሜሪካ በተለያየ አውሮፓ ሀገራቶች ውስጥ ያላችሁ ሕዝብ ምዕመናን፣ ክርስቲያኖች በሙሉ ወደ ሀገራችሁ እትብታችሁ ለተቀበረችባት ምድር ያስረግጣችሁ ሀገራችንን ሰላም አድርጎልን፣ ሀገራችሁን ሳታዩ አትሙቱብን በሰላም ተመልሳችሁ ኑ ልንላለሁኝ። ይህንን ይመስል ነበረ። ሀገራችንን ሃይማኖታችንን፣ ዳሯን በእሳት ማህሏን ገነት አድርጎ ይጠብቅልን። ቻው